ሰላም የማገኘው ይህን ዊል ሳታፈርሱልኝ ካወጣው እኔ ዛሬ እንቅልፍ አይወስደኝም። እንደተከበረ ነው የሚወጣው። አሁን በአምስት ሺህ ይሄን ተመስገን ነው የሚባለው

እከከም ይህ ዊማንያ ሶስደኝ ስሪ ስለ ልጅ የሚጽፉትን ብሎ ካርያቸው እንጂ ኮመንት አታመግላስሪ ልጅ ሲለኩ እንደምትናደጅ ስለሚያውቁ ስለ ልጅ ሲጽፉ መመለስ እሳይ ብለሽ መመለስ የማትሺ ከሆነ ብሎ ካርያቸው አትመልሽ። አታመ አሁን ልጅሽ እንደዚህ ሲሉሽ እሳይ እንኳን ደግ ይሁን። የእሷ ልጅ እንደዚህ ሲሉሽ እሳይ ደግ ብለሽ መመለስ ካልቻልሽ ግን ብሎክ አድርጊያቸው፣ አለቀ። አይ ልጅ እኮ ሴንሲቲቭ ነው እኮ ልጅ። እንዴት ነ? ለአንቺ ነው ግን ለማይገባው ሰውስ? ላልወለደስ? ፍሬውን ዘሩን ላልተጠቀመበትስ? የልጅ መሀል ልሆነስ? እንዴ አንቺ፣ ስለ ልጅ እኮ ስለ ልጅ ሰው የሚያወራው እኮ እናት የሆነ ሰው ብቻ እኮ ነው። አንቺ ናት አጥፊ አጥፊ። ሞት ለሰው ነገር ስትይ ልታዘናግኝ ነበር። አንድ እኮ ገብተሻል። ሞት ሁላቸው አይሻቸው መሲ አሁን ይሰጣል አሁን ይሰጣል። መሲ መሲ አሁን ይሰጣል ወይ እኔ ሰው የለኝም ቤተሰብ የለኝም። ይህን ሰበሰበችብኝ እያለቀስኩኝ እናንተ እና ቤት የተናደድኩት ምን ስለተሰበሰበብኝ ነው። እና ቤት ትሙት። እኔ ከላይ ባልወጣው የተወራውን አልሰማሁም። ምን አላዳምጥኩ ምን አላየሁም። እናንተ ጋር ያለሁት ግን እንዴት ነው አሁን የምትሰሙት? አሁን አሁን እንደዚህ አይነት አን የምትባየው። እስኪ ስንት ሰው ነው ፎሎ ያረገሽ?